ተከበናል፣ ድረሱልኝ ጀነራል አበባው። ሰበር ዜና ተሰምቷል። በአማራ ክልል በየደቂቃው ሰበር ዜናዎች መሰማት የተለመደ ሆኗል። አንደኛው ኃይል ለህዝቡ በየደቂቃው ሰበር ድል ዜናዎችን ሲልክ፣ ሌላኛው ኃይል ደግሞ በየደቂቃው የውርደትና የሽንፈት መረጃዎችን ለአመራሮቹ ይልካል። የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀነራል አበባው በጎጃም አመራዊ ጉድ ሆነዋል። አሁን በተሰማ መረጃ ጀነራል አበባው ታደሰ ላይ የፋኖ ኃይሎች ተኩስ መክፈታቸው ተሰምቷል። በዚህም የፋኖ ኃይሎች በፈጸሙት የቦምብ ጥቃት የጀነራል አበባው ታደሰ የሚጓጓዝበት ፓትሮል ሙሉ በሙሉ መንደዱም ተሰምቷል። ጀነራል አበባው የሰበሰባቸውን 800 ካድሬዎችም እሳት ላይ የተጣደ ጭድ አድርጓቸዋል። ዝርዝር መረጃውን ይዘናል፣ ታደምጦታላችሁም። ፋኖ ጎንደር መሀል ከተማ በመግባት ኦፕሬሽን መፈጸሙም ተሰምቷል። የአጼ የቴድሮስ ልጆች ለሊቱን ዘልቀው በመግባት አንድ የብልጽግና አመራር ማሰናበታቸውም ተገልጿል። ዝርዝሩን ወደ እናንተ እናቀርበዋለን። በወሎ በዙሃ ሶስት ድሮን እና ታንክ የቀለጠም ብዙዎች የተደመሰሱበት መሬት ያንቀጠቀጠም ውጊያም ተደርጓል። የብልጽግና ሰራዊት ከባድ ምት ደርሶበታል። ሚሊሻ ያላሰበው ኪሳራም አጋጥሞታል። ይህም በዝርዝር የምትሰሙት ሌላኛው መረጃችን ነው። በጎጃም የሚደረገው ከባድ ውጊያ ዛሬም እንደቀጠለ ነው። አንድ ካሶኒ ሙሉ የአገዛዙ ሰራዊት ዶጋመድ መደረጉም ተረጋግጧል። አምስት ሰዓት በፈጀ ውጊያም ብልጽግና ሰራዊቱን አሳጭዷል። ለበርካታ የጎጃም ግንባሮች የብልጽግና ሰራዊት ሙትና ቁስለኛ መሆኑም ተረጋግጧል። ዝርዝሩን ታደምጡታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖች ያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ ከወሎ ወዳገኘኋቸው ሰበር ዜናዎች አልፋለሁ። የአማራ ፋኖ በወሎ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮንስ ብርጌድ የአገዛዙ ሰራዊትን በአራት አቅጣጫ ጉሮም ቦለ ጉሮም ቦ ተናንቆም እየቀጠቀጠ ይገኛል። በሁለቱ ኃይሎች መካከል በሚደረገው ፍልሚያ የፋኖን ክንድ መቋቋም ያቃተው የአብይ አህመድ ወንበር አስጠባቂ ቡድን በወረዳው አስተዳደር ጌታው መንበሩ መሪነት፣ እንዲሁም ጠቋሚነት ወንድ የሆነም በቤቱ ተቀምጦም እንዳላይ በሚል የታጠቀም ያልታጠቀ አይልም በማለት የአካባቢውን ነዋሪም አስገድደው ከፊት እንዳሰለፏቸውና ወደኋላ ሲመለሱም ቆምጭ ነው እምጥልህ እንዳትመለስ እያለም ያስፈራራ መሆኑን የአካባቢው የመረጃ ምንጮቻችን ጠቁመዋል። ስለሆነም የመሃል ሳይንት ወረዳ ሕዝብ በተላይ የዳንሳ ከተማ ሕዝብ የታጠክም ያልታጠክም ከጀግኖቹ ልጆችህ ወንድሞችህ ጎን ተሰልፈ ታግለ የጀግና ሞት ሙት፣ አይካልክ ግን የጨፍጫፊው ሰራዊት ሰለባ ትሆናለ፣ እየሆንክም ነው ያለኸው። ለዚህ ዋና ማስረጃው የዛሬው በቂህ ነው ሲሉ የኮሩ መሪም ፋኖ ሳጂን አደማሊም መልእክታቸውን አስተላል አልፈዋል። ይህ በእንዲህ እንዳለም እሳት ወሎ ትንቅንቅ ላይ ነው። ዛሬ በበርካታ የወሎ አካባቢዎች በድሮን መድፍና፣ ዙ 23 የታገዘም ከባድ ጦርነት ሲካሄድ ውሏል። ለምሳሌ ዛሬ ውጊያ ሲካሄድባቸው ከዋሉ ቀጠናዎች ወግድም፣ በካነሰላም፣ መሃል ሳይንት፣ ተንታ፣ ዳውንታም፣ ደላንታ፣ ነፋስ መውጫ፣ ሐሙሲት፣ አምባሰል ማርይም በሰሜን ወሎም ሀብሮ ሌሎች ቀጠናዎችም በከባድ መሳሪያም የታገዘም ከባድ ጦርነት ሲካሄድ ውሏል። የአማራ ፋኖ ወሎ እዝ ቤታ አማራ ኮር ጽናት ክፍለ ጦር የደጋው መብረቁ ክፍለ ጦር ሰንጥቅ ክፍለ ጦር አንድ ላይ በመናበብ መነሻውን ከተንታ ወግል ጤና አድርጎም ወደ ፀሐይ መውጫና ዳውንት ከተማም ሊሄድ የነበረውን የአብይን ኃይል ድባቅ መተውታል። የፋኖ ኃይሎች ሲፈልጉ በደፈጣም ሲፈልጉ በመደበኛ ውጊያም አፈር ከድሜም ሲያበሉት እንደዋሉ ነው ነው የተነገረው። ብልጽግና ሙትና ቁስለኛውን እየለቀመም እቅዱንም ሳሳካ ወደ መጣበት መፈርጠጡ ነው የተገለጸው። በዚህ የተበሳጨው የአብይ አህመድ ሰራዊት በደላንታ ወረዳም አሙሲት በሚባል ቦታ የድሮን ጥቃት መፈጸሙም ተነግረዋል። በዚህ ውጊያ በርካታም የአገዛዙ ሰራዊት ሙትና ቁስለኛ መሆናቸው እጅጉኑ የአገዛዙን አመራሮች እንዳስደነግጣቸውና እልህ ውስጥ እንደከተታቸው በዚህ የልህም የድሮን ጥቃቱም እንደተፈጸመ ነው የተነገረው። በወሎ የአብይ ሚሊሻም ጉድ መሆኑ ተሰምቷል። ነገሩ እንዲህ ነው። የተንታ ቴዎድሮስ ብርጌድ በምትንቀሳቀስበት ቀጠናም ከአዛዦቹ በቀረበው ጥሪ መሰረት የሚሊሻ እርሻም አይታረስም፣ አይሰበሰብም ተብሎም ትዕዛዝ መተላለፉም ይታወሳል። እናም የተንተ ወረዳ ሚሊሻ እስከ ዛሬም ህዝቡን ሲጨፈጭፉና መንገድ ሲመሩ ከከረሙ በኋላ በትላንትና ሁለት በሶስት አይሱዚ ወደ ቀበሌው ሲመጡ የቴሮስ ብርጌድ ይህንን ሰራዊት በሚገባው ቋንቋ ለማናገር ቦታና ምሽግ ይዘው ሲጠብቁ የመጣው መኪናም የሚሊሻ ጤፍ ነዶም ከነከምሩ መኪና ላይ መጫን ጀመሩ። የበዓዲንን ሚሊሻ ለመግረፍ ቦታ ይዘው ዝግጁ የነበሩት የቴሮስ ልጆች እንደ አሞራ በረው በፍጥነት ቦታው በመድረስ በጥይት ሲለቅ ሞት የመጣው መኪናም ግማሹ ሬሳ ጭኖም ወደ ተንታ ወረዳ ፈርጥጧል። በቀጣይ ምንበልተ መንገድ እንደምትመራም እናያለን በማለት የቴዎድሮስ ልጆች ይህንን ማስጠንቀቂያ ሰጥተን ወደ ቀጠናችን ተመልሰናል ሲሉም ለሚዲያችን ይገልጸዋል። ይህ በእንዲህ እንዳለም ወደ ጎንደር ስናልፍ የአማራ ፋኖ በጎንደር በዛሬ ዕለት በጎንደር ከተማ ኦፕሬሽን መስራቱ ተሰምቷል። ጎንደር ዛሬ ሌሊቱን በተሰራ ኦፕሬሽን ወጣቱን ሲያሳፈን የነበረው የህዳሴ ቀበሌ ሊቀመንበር አምባቸውና ግብረ አበሮቹም እስከ ወዲያኛው ተሸኝተዋል፣ ሲሉም ምንጮች ገልጸዋል። ከጎጃም ግንባር ወደ ተሰሙ ሰበር መረጃዎች ያልፋሉ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድናም የሻለቃ አንሙት ያዛቸው ብርጌድ በጋራ ጥምረት በመፍጠር ያበየነ ሰራዊት ከአዴት ወደ ክልልት ሰራዊት ይዞ በመንቀሳቀስ ላይ እንዳለም ከፍተኛ ክትትል በማድረግ በዚህ ቦታዎችን በመቆጣጠር ምንም እንኳን መንግሥት ነኝ የሚለው አካል ፋኖም እጅ እያሰጠነው ነው እያለም ፕሮፓጋንዳ እየሰራ ቢሆንም፣ በተቃራኒው የፋኖ ኃይሎች ግን በሚታይ መልኩ የአገታዙን ሰራዊት እጅ እያሰጡት ነው። በዛሬው እለት የአማራ ፋኖ ከጠዋቱ 12 ሰዓት ጀምሮም ለአምስት ሰዓት ያክል ከፍተኛ ትንቅንቅ በማድረግ 47 የአብይን ኃይል የደመሰሱ ሲሆን፣ አንድ ኦባማ ተንቀሳቃሽ የአብይን ሰራዊት እንዳዘን ጮጮ በር መገን ላይ በደፈጣና በከባድ መሳሪያ የተመታ ሲሆን መኪናው ላይ የነበሩት በርካቶችም ቁስለኛ ሆነዋል። በተሽከርካሪው ላይም ቁሳዊ ጉዳት ማድረስ ተችሏል ሲሉም የባህርዳር ብርጌድ ቃል አቀባይ ፋኖ ሀብታሙ ለሚዲያችን ገልጸዋል። ይህ በእንዲህ እንዳለም የአማራ ፋኖ በጎጃም ባህርዳር ዳርብል ብርጌድ በዛሬው ዕለት ከመከላከያ ሰራዊት ከሁለተኛ ክፍለ ጦር ጋር ጎንጃ ቆለላ ላይ እያደረገ ያለውን ውጊያም ለማገዝ ከአዴት ከተማ ተነስቶም በመጓዝ ላይ ያለም የብልጽግና ሰራዊት ይልማና ዴንሳ ቃበና ተብሎም በሚጠራው ልዩ ቦታ ላይ የባህር ዳር ብርጌድ ደፈጣ በመያዝ አንድ ካሶኒም መከላከያ ፈንጂ በማጥመድ እስከነጫነው የብርሃኑ ጁላ ጦር ያጋዩት ሲሆን የተረፈውም በጨበጣ ቅንድብ ቅንድቡን እያሉም ወደ መጣበት መልሰውታል፣ ሲሎም የአይን እማኞች ገልጸዋል። በዚህ ደፈጣም የአብይን ሰራዊት ከፍ ከፍተኛን ቁጥር ያለው ኃይል የተደመሰሰ ሲሆን የጎንጃ ቆላላ አናብስቶችም ጎንጃ ቆላላ ላይ እስኪበቃቸው ረፍርፈውታል። በመጨረሻም ወደ ዕለቱ ሰብር ዜና አልፋለሁም። የኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም የሆኑት ጀነራል አበባው ለስብሰባ ጎጃ አመራዊ እንደሄዱም የመንግስት ሚዲያዎች በትላንትናው ዕለት በሰፊው ሲዘግቡ ነበር። ታዲያ አሁን በተሰማ መረጃም ጀነራል አበባው ታደሰ ላይ የፋኖ ኃይሎች ተኩስ መክፈታቸውም ተሰምተዋል። በዚህም የፋኖ ኃይሎች በፈጸሙት የቦምብ ጥቃት የጀኔራል አበባው ታደሰም የሚጓጓዙበት ፓትሮል ሙሉ በሙሉም መንደዱ ተረጋግጠዋል። ጀኔራል አበባው ታደሰ የመራው መራዊም ስብሰባ እንዳለም ከዚህ ቀደም ነግሬያችሁ ነበር። የአገዛዙ መንግስት ከሚመራቸው ሰዎች በግንባር ቀደምነት የሚጠቀሱት ጀኔራል አበባው ታደሰም በጎጃም መራዊ ከተማም ሙሉ ጎጃም አዳራሽ ከስምንት መቶ በላይ የሚሆኑም ካሬዎችን ከጎጃም ዞን ና ወረዳዎች እንዲሁም ከፌዴራል ከተውጣጡ የፖለቲካ አመራሮች እንዲሁም ከሚሊሻና ፖሊስ አዛዦች ጋር ስብሰባ ተቀምጠው እንደነበር የተሰማ ሲሆንም፣ ይህ ስብሰባም እስከ ህዳር 23 ይቆያል ቢባለም በፋኖ ኃይሎች አማካኝነት የታሰበው ሳይሳካ እንደቀረ ነው የተነገረው። የስብሰባው ዋና አላማ በአጭሩ ሰራዊቱ መመናመኑን ተከትሎ ሚሊሻና ፖሊስ ማሰልጠን እያስገደዱ ወጣቶችን ማፈስ፣ የመንግስት ሰራተኞችን ወደ ግንባር ስምሪት ለመሰጠት መደረግ ያለበትን ሁሉ ለመፈጸም ምክክር እንደነበረ ነው የተገለጸው። በስብሰባው ተካፋይ የሆነ አንድ ምንጫችን እንደገለጸው ከሆነም በስብሰባው ስልክ ይዞ መግባትን በፍጹም የተከለከለ ነበር። በስብሰባው የተነሱት ነጥቦችም እኚህ ናቸው ሲልም እንደሚከተለው ነግሮናል። አንደኛና ዋነኛ የነበረው አጀንዳ በዚህ ጦርነት ሚሊሻ፣ ፖሊስና አድማ ብተናም፣ አዲስ ምልመላ ስልጠና ማስገባትና ዳጎስ ያለ ደሞዝ እንደሚከፈል ማሳወቅ ላይ እያተኮረ ነበር። ይህ ስብሰባ ከሚደረግበት አዳራሽ በቅርብ ርቀት ላይ ፋኖ ተኩስ በመክፈቱና በከባድ መሳሪያ የአበባው ታደሰን መንቀሳቀሻ ፓትሮል በፋኖ በመመታቷን ስብሰባው ተበትኖ ሁሉም ነፍሱን የማትረፍ ስራም ሲሰራ እንደነበር ገልጿል። አበባው ታደሰ እንደለመደው በሄሊኮፍተር የመፈርጠጥ እድል ቢኖረውም ሌላው ተሰብሳቢ ግን እሳት ላይ የተጣደ ጭድ ሆኗል። እጣ ፈንታው አድማጮች፣ ለሰዓቱ ያስኩላችሁ መርጃዎች እነዚህን ይመስላሉም። ከሰዓታት በኋላ በሌሎች መርጃዎች እንመለሳለን። እስከዚያው ቸር ያሰማን።